ባሉ የአካባቢ የጸጥታ ችግሮች የተወሰኑ የመንገድ ፕሮጀክቶች ከመዘግየት በስተቀር አብዛኛው የመንገድ ፕሮጀክቶች በጥሩ አፈጻጸም ደረጃ ነው ያሉት። ስለዚህ በዚህም የመንገድ ዘርፍ ልማት ዘርፋችን ከ2200 ኪሎ ሜትር በላይ በአሁኑ ሰዓት የተገነባ ያለበት ሁኔታ ነው ያለው። ይህም መንግስት ለዚህ ሴክተር በጣም ከፍተኛ ትኩረት ሰጥቶ እየሰራ መሆኑን የሚያሳይ ነው። በመስኖ ልማት ረገድም ዘንድሮ የተሻለ አፈጻጸም ነው ያለው። የተጀመሩ የመስኖ ልማት ፕሮጀክቶች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 በጤና ልማት ዘርፍ በትምህርት ልማት ዘርፍ የተሰሩ ያሉ የልማት እጅግ በጣም ጥሩ ነው ያሉት የገንዘብ ሚኒስትር አቶ አህመድ ሽዴ የኢትዮጵያን ወቅታዊ የኢኮኖሚ ሁኔታና የማክሮ ኢኮኖሚ ማሻሻያ ትግበራን አስመልክቶ ላነሳናቸው ናቸው ጥያቄዎች ስለሰጡን ሰፊ ማብራሪያ ከልብ እናመሰግናለን። በእምነት የተሞላች ልብ የታዘዘችውን የምትፈጽምበትን ቀን ትናፍቃለች። የፈጣሪዋን ጥሪ ምላሽ ለመስጠት በእጅጉ ትጓጓለች። የምትመኘውን ቀን እስኪደርስ ራሷን አጽንታ ትጠብቃለች። ሩቅ ይመስል የነበረው ጊዜ ለታገሰ ቅርቡ ይሆናል። በእያንዳንዷ ዕለት ከእያንዳንዷ ቁጠባ ታላቁ ጉዞ አንድ ተብሎ ይጀምራል። የእስልምና እምነት ተከታዮች የእምነት ግዴታቸው የሆነውን የሀጅ ስነ ሥርዓትን በረጅም ጊዜ ቁጠባ ሚያቸውን ይሞሉ ዘንድ ባንካችን ለበኬ ቁጠባ ሂሳብን አዘጋጅቷል። ሀጅ ለሆሎም እንኳን ለ1446 ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ሲቢ ኑር የተሟላ ከወለድ ነፃ ባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሉም የሚተማመኑበት ባንክ። ሀገርን በማንኛውም ሁኔታ በጀግንነት የሚጠብቅ ዘመናዊ ሰራዊት መገንባት መቻሉን ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ገለጹ። የብላቴ ልዩ ዘመቻዎች እዚ ያሰለጠናቸውን የካራ ማራ ኮርስ መሰረታዊ ኮማንዶች አስመርቋል። ሚካኤል ገዙ ተከታትሎታል።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 ከተለያዩ እግረኛ መሰልጠኛ ማዕከሎቻችን በመመልመል ብቃት ያለው ስልጠና የወሰዱና የልዩ ዘመቻዎች ኢዝ እና የሪፐብሊካን የጥበቃ ኃይል ለማጠናከር ከፍተኛ ሚና የሚጫወቱ ለምረቃ የተዘጋጁ የዛሬ ተመራቂዎች ናቸው።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 የአዲስ አበባ ከንቲባ አዳነች አቤቤ በከተማ እየተከናወነ ያለውን ሁለንተናዊ ለውጥ በህግ በደንብና በስርዓት ለመምራት የደንብ አስከባሪ ባለሙያዎች በቅንነትና በታማኝነት ህዝባቸውን ሊያገለግሉ ይገባል ሲሉ አሳሰቡ። የአዲስ አበባ አስተዳደር የደንብ ማስከበር ባለስልጣን ለሁለት ወራት በኢትዮጵያ ፖሊስ ዩኒቨርሲቲ አፖሶ ካምፓስ ሲያሰለጥናቸው የቆዩ የፓራ ሚሊተሪ ኦፊሰሮችን አስመርቋል። ሀምራዊት ብርሃኑ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ለሁለት ወራት በኢትዮጵያ ፖሊስ ዩኒቨርሲቲ አፖስቶ ካምፓስ በንድፈ ሐሳብና በወታደራዊ ስልጠና ሲያሰለጥናቸው የቆየውን 2074 ምልምል የፓራ ሚሊተሪ ኦፊሰሮችን አስመርቋል። በምርቃት ስነ ስርአቱ ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበበን ጨምሮ ሌሎች የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች ተገኝተዋል። ለስድስተኛ ዙር የፓራ ሚሊተሪ ኦፊሰሮችን ያስመረቀው ባለስልጣኑ በአካል ብቃት በስነ ምግባር ህገ ችግሮችን ለመከላከልና ሌሎች ስልጠናዎችን ሲሰጥ ቆይቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በከተማው እየተካሄደ ያለውን ሁለንተናዊ ለውጥ በህግ በደንብና በስርዓት ለመምራት ተመራቂዎች በቅንነትና በታማኝነት ህዝባቸውን ማገልገል አለባቸው ብለዋል። የከተማችንን ለውጥ በስርዓት በደንብ በህግ ካልመራ ነው በስተቀረ ለውጥ ብቻ በራሱ ውጤት አያመጣም ውጤት የሚያመጣው ለውጡ በተገቢው ህዝቡ ጋር ጥቅም የሚያስገኝ በስርዓት የሚመራ ህግና ደንብ የህግ በላይነት የተከበረባት ከተማ ከመሆን ጋር አንድ ላይ ተደምሮ ሲመራ ነው። በአገልግሎት ዘመናችሁ የተሳካላችሁ፣ የከተማችሁን እድገት እጅግ በጣም የሚመጥን ውጤታማ የሆነ እንዲሆን እየተመኘው በሰው ኃይል ብቻ ሳይሆን በቴክኖሎጂም ደግሞ የተደገፈ እንዲሆን የደንብ ማስከበርን አስፈላጊ ድጋፍ እናደርግለታለን። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ በበኩላቸው እየተመዘገበ ያለውን ለውጥ ዘላቂ ለማድረግም የጸጥታ ተቋማትን የማጠናከር ተግባራት እየተካሄደ መሆኑን ተናግረዋል። ደንብ ማስከበር ተቋማችን የደንብ መተላለፎችን ለመከላከል ከመቆጣጠር ባሻገር የከተማችንን ሰላም ዘላቂና አስተማማኝ በማድረግ ረገድ ከሌሎች የጸጥታ ኃይሎች ጋር በመጣመር ጉልህ ሚናውን እየተወጣ ይገኛል። ሀገር የሰጠቻቸውን ኃላፊነት በትጋት ለመወጣት እንደሚሰሩም ሰልጣኞች ገልጸዋል። ስልጠናውን ጨርሰን ስንመጣ የሚጠቅሙን ነገሮች ተምረናል። ምክንያቱም በስነ ምግባር ማለት ዋናው ነገር ነው። አካል ብቃት ቢባል ደግሞ በጣም የአካል ብቃት የሚፈጠሩ ስልጠና ወስደናል። ስልጠናው በጣም አሪፍ ነበር። ወደፊት ደግሞ ደንብን ለመክበር በጣም እጅግ ወስኜ ተነስቻለሁ። ሀገሬንም ሁሉ በሁሉም ነገር ለመጠበቅ ተነስቻለሁ። ለስልጠናው መሳካት አስተዋጽኦ ላበረከቱ ተቋማትና ሰልጣኞች እንዲሁም በስልጠናው የላቀ አፈጻጸም ላስመዘገቡ ሰልጣኞች እውቅና ተሰጥቷል። የንግድ ሚዲያዎች የኢትዮጵያን ብሔራዊ ጥቅም ማስከበርና ለትውልድ የሚሻገሩ ሀገራዊ ልማት ስራዎችን አጀንዳ አድርጎ በትኩረት መስራት እንደሚጠበቅባቸው የመንግስት ኮሚኒኬሽን አገልግሎት አስታወቀ። መንግስትና የንግድ ሚዲያዎች በሀገር ግንባታ ስራዎች ላይ ይበልጥ ተቀራርበው መስራት በሚችሉባቸው ጉዳዮች ላይ ያተኮረ ውይይት በዛሬው ዕለት ተካሂዷል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ በፖለቲካ በኢኮኖሚ፣ በማህበራዊና በዲፕሎማሲ መስኮች አበረታሽ ውጤቶች መመዝገባቸውን ጠቁመው መገናኛ ብዙሀኑም የተመዘገቡ ስኬቶች ላይ መረጃዎችን ለህዝብ ተደራሽ በማድረግ በኩል የበኩላቸውን አዎንታዊ ሚና መጫወታቸውን አመልክቷል። ሆኖም ከንግድ ሚዲያዎች አኳያ አሁን ባለንበት ዘመን በመደበኛም ሆነ በዲጂታል ሚዲያው ተመልካች ለማግኘት ሲባል አንድን ጉዳይ የማስጮህ አውድን ያልተረዳ ዘገባን የማሰራጨት እንዲሁም በጥናት ላይ ያልተመሰረተና የችኮላ አዘጋገብ እንደሚስተዋል አንስተዋል። በውይይቱ ላይ የተሳተፉ የንግድ ሚዲያዎች አመራርና ባለሙያዎች ከመረጃ ነጻነት አኳያ ችግር መኖሩን በመጥቀስ አሁንም በመንግስትና በሚዲያዎች በኩል ተቀራርቦ ከመስራት ይልቅ መፈራራት እንደሚስተዋል ጠቅሷል። የኢትዮጵያ መገናኛ ብዙሀን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን በመገናኛ ብዙሀን ለሚስተዋሉ ችግሮች ዋነኛው መፍትሄ የአቅም ግንባታ መሆኑን ገልጿል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታው በሰጡት ማጠቃለያ መንግስት ከመረጃ ነጻነት ጋር በተያያዙ ያሉ ክፍተቶችን ለመድፈን ከንግድ ሚዲያዎች ጋር ይበልጥ ተቀራርበው እንደሚሰራ ገልጸዋል። ኢትዮጵያዊነት ኮሙን ፌት ነው የጋራ ዕጣ ፍንታ ነው። እንደ ግለሰብ ሳይሆን እንደ ሕዝብ የምንደርስበትን ማንኛውም ትልሞቻችን እናሳካ የምንችለው በዚህ ግራንድ ማንነት ውስጥ እንደሆነ ነው የማምነው። ኢትዮጵያዊነት ሲባል ብሔራዊ ጥቅም፣ የግለሰብ ጥቅም፣ የቤተሰብ ጥቅም፣ የማህበረሰብ ጥቅም ከዚያ ደግሞ አልፎ ብሔራዊ ጥቅም ብሔራዊ ጥቅም ልክ እንደ ግለሰብ ጥቅም ጠዋት ከፍለን ወዲያው የምናገኘው ላይሆን ይችላል። እኛ ከፍለን ልጆቻችን የሚያገኙት ሊሆን ይችላል። አሰባሳቢ ትርክት እኛ ሲፈጥረን ባለብዙ መልክ፣ ባለብዙ ቋንቋ፣ ባለብዙ ባህል ስለሆን እነዚያ የሚለያዩ ማንነቶች ዋናውን ማንነት እንዳይሸረሽሩት የሚሰበስበን እንደ ቤተሰብ እንድንታይ የሚያደርገን ትርክት ያስፈልጋል የስልጣኔ አርማዎቻችን በሙሉ የሥነ ጥበብ ውጤቶች ናቸው እንደዚህ አይነት የኪነ ጥበብ ማዕከላት በ1940ዎቹ 48 ምናምን ያስመረቀች አገር። በሀገር ግንባታ የኪነ ጥበብ አስተዋጽኦ የላቀ በመሆኑ በጋራ ለሀገር ልማት መስራት እንደሚያስፈልግ የአዲስ አበባ ከንቲባ አዳነች አቤቤ ተናገሩ። በአዲስ አበባ እየተሰሩ ያሉ የልማት ስራዎችን በጥበብ ለማጉላት ከኪነ ጥበብ ባለሙያዎች ጋር ተቀራርቦ ለመስራት ዝግጁ መሆናቸውንም ገልጿል። ሀገርና ጥበብ ጥበብ ለኢትዮጵያ ማንሰራራት በሚል የኪነ ጥበብ ዘርፍ የማጠቃለያ ውይይት ተካሂዷል። ከሁሉም የኪነ ጥበብ ዘርፍ የተወከሉ ተሳታፊዎች ከየዘርፋቸው ጋር የተገናኙ ጥያቄዎችን ያነሱ ሲሆን ከጥቅማጥቅም ሲስተም ከፖሊሲና አሰራር ጋር የተያዙ ጥያቄዎችን አቅርበ ከከንቲባ አዳነች ምላሽ እንደተሰጠባቸው ነው። ሪፖርተራችን ሞላ አለማየሁ የዘገበው በመጨረሻ የምናልፈው ከውጭ የዜና ምንጭ ወዳገኘ ነው ዜና ነው። የሩሲያ ሰው አልባ አውሮፕላኖች በዩክሬን ሁለተኛዋ ትልቅ ከተማ ካርኪቭ ጥቃት መፈጸማቸው ተዘግቧል። በተሰነዘረው የአየር ጥቃትም ሶስት ሰዎች ሲገደሉ 21 ሰዎች ጉዳት እንደደረሰባቸው ነው የተገለጸው። የካርኪቭ ከንቲባ ሩሲያ ከፍተኛ የድሮን ጥቃት እያደረሰች መሆኑን የገለጹ ሲሆን ከሟቾዎች መካከል የአንድ ወር ሕፃን እንደሚገኝበትም ነው የተናገሩት። ከንቲባው በርካታ የመኖሪያ ሕንፃዎች 50 በሚደርሱ ድሮኖች መመታታቸውንም ገልጸው ሩሲያና ዩክሬን ሙሉ በሙሉ ወደ ጦርነት ከገቡ ወዲህ ከሰነዘረቻቸው ጥቃቶች ይሄኛው ከፍተኛው መሆኑም ነው የተዘገበው። የዩክሬን አየር ኃይል ሩሲያ በአንድ ጀንበር ብቻ ሁለት ሚሳይል 48 ሰው አልባ አውሮፕላኖችና አራት ቦምቦችን በመጠቀም ግልጽ ሽብር ፈጽማለች ሲል አስታውቋል። ሩሲያ በአንጻሩም እሁድ እለት ዩክሬን ወደ ሩሲያ ለሰነዘረችው የድሮን ጥቃት አጸፋይ ምላሽ መስጠቷን ነው ይፋ ያደረገው። ዘገባው የቢቢሲ ነው። የጠቅላይ ሚኒስትር አብይ አህመድ ቃለ ምልልስ ከጥቂት ደቂቃ በኋላ ይቀርባል እንድትከታተሉ ከወዲሁ እናስታውሳለን። ከኢትዮጵያ ቴሌቪዥን የሰዓቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም